ሀገሬ ዜና እንደ ቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የተባበሩት መንግስታት ድርጅት ከሰብአዊ መብት ጋር በተገናኘ ካቀረባቸው 316 ምክረ ሀሳቦች መካከል 265ቱን ሙሉ በሙሉ መቀበሉን ፍትሕ ሚኒስቴር አስታወቀ። ኢትዮጵያ ሀገር አቀፍ የሰብአዊ መብት ሪፖርቷን ለተባበሩት መንግስታት ማቅረቧን ያስታወሰው ሚኒስቴሩ በዚሁ ሪፖርት መሰረት የቀረቡ 265 ምክረ ሀሳቦችን ነው መቀበሉን በማህበራዊ ትስስር ገጹ ያስታወቀው። ይሁንና ሚኒስቴሩ ስለቀረቡት ምክረ ሀሳቦች ዝርዝር መረጃ አላጋራም። በተለያዩ ጊዜያት የሚሰጡ ምክረ ሀሳቦችን ተግባራዊ ለማድረግ እንዲሁም የተሟላ የሰብአዊ መብት ሪፖርትን ለማዘጋጀት የሚያስችል ብሔራዊ የሰብአዊ መብቶች መከታተያ የመረጃ ቋት መዘጋጀቱም ተነግሯል። ባለፉት ሰባት ወራት ከእብድ ውሻ በሽታ ጋር በተገናኘ ከሰላሳ በላይ ሰዎች ህይወታቸው እንዳለፈ የአማራ ክልል ህብረተሰብ ጤና ኢንስቲትዩት አስታወቀ። በየሳምንቱ ከ100 በላይ ሰዎች በእብድ ውሻ በሽታ ተጋላጭ እንደሆኑም ተመላክቷል። በበሽታው የሚጠቁ ሰዎች ቁጥር ከጊዜ ወደ ጊዜ ከፍ እያለ መሆኑም የተጠቆመ ሲሆን የህብረተሰብ ጤና ችግር እየሆነ መጥቷል ሲል ኢንስቲትዩቱ አስታውቋል። ውሾችን በጊዜ አለማስከተብና ህብረተሰቡ ለክትባት ያለው ግንዛቤ አነስተኛ መሆን እንዲሁም በክልሉ ያለው የጸጥታ ሁኔታ ችግሩ እንዲባባስና የቅድመ መከላከል ስራዎች እንዳይሰሩ እንዳደረገም የኢንስቲትዩቱ የአንድ ጤና ምልከታ ማስተባበሪያ ባለሙያዎች ቡድን ሰብሳቢ አቶ ሀብታሙ አለባቸው ለሀገሬ ቴሌቪዥን ተናግረዋል። የአሜሪካው ዓለም አቀፍ ተራዶ ድርጅት ዩ ኤስ ኤይድ ድጋፍ መቋረጡን ተከትሎ በደብረ ብርሃን ለሚገኙ ተፈናቃዮች ሲሰጡ የነበሩ አገልግሎቶች ላይ ትልቅ መስተጓጎል መፈጠሩ ተነገረ። በደብረ ብርሃን ከተማ ቻይና ካምፕ ተብሎ በሚጠራው አካባቢ በሚገኘው የተፈናቃዮች መጠለያ ውስጥ ከዩኤስኤድ ጋር በትብብር ይሰሩ የነበሩ በርካታ ድጋፍ ሰጪ ተቋማት መጠለያውን ለቀው መውጣታቸውን አንድ ስማቸው እንዳይጠቀስ የፈለጉ የተፈናቃይ መጠለያው አስተባባሪ ለሀገሬ ቴሌቪዥን ገልጸዋል። ላብነትም በመጠለያው ለተፈናቃዮች የጤና አገልግሎት ያቀርብ የነበረ የሕክምና ቡድን ለቆ መውጣቱን ያነሱት አስተባባሪው በዩኤስኤይድ ድጋፍ በመጸዳጃ ቤት ንጽህና ና ሕክምና ላይ የሚንቀሳቀስ ጎል የተባለ ሌላ ድርጅት ስራ በማቆሙ መጸዳጃ ቤቶቹ ሞልተው እያፈሰሱ ነው ሲሉ አስረድተዋል። በድርጅቱ ድጋፍ ይንቀሳቀሱ የነበሩ ሌሎች ከስነ ተዋልዶ ጤና እንዲሁም ከሕክምና ጋር የተገናኙ ፕሮጀክቶች በመቋረጣቸውም በተፈናቃዮቹ ላይ ትልቅ የሚባል ጫና መፈጠሩን ለጣቢያችን ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ በኤክስ ገጻቸው ከስድስት ሳምንታት ግምገማ በኋላ መንግስታቸው 83 በመቶ የሚሆነውን የዩኤስኤድ ፕሮግራሞችን መሰረዙን በዛሬው ዕለት ይፋ ማድረጋቸው ይታወቃል። የሶሪያ የጸጥታ ኃይሎች ከስልጣን የተነሱት የበሽር አላሳድ ታማኝ ኃይሎች የሚጠቀሙበትን ድብቅ የጦር መሣሪያዎችና ጥይቶች መያዙን የሀገር ውስጥ ጉዳይ ሚኒስትሩ ተናገሩ። ሚኒስትሩ አክለውም በማዕከላዊ ሶሪያ በሆምስ ሰሜናዊ ገጠራማ አካባቢ ከከፍተኛ ፍተሻና ምርመራ በኋላ የጦር መሳሪያዎችንና የተለያዩ ጥይቶችን የያዘ መጋዘን በቁጥጥር ስር ውሏል ሲሉ ተናግረዋል። ሚኒስትሩ አክለውም የጸጥታ ኃይሎች ጥይቱን በመውረስ አስፈላጊውን ሕጋዊ እርምጃ ወስደዋል ቢሉም ተጨማሪ ማብራሪያ ሳይሰጡ ቀርተዋል ሲል ሚድል ኢስት ሞኒተር ዘግቧል። የቀድሞውን የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶን ለመተካት የተደረገውን የፓርቲ ውድድር ማርክ ካርኒ ማሸነፋቸው ተገለጸ። የ59 ዓመቱ ካርኒ 152000 በሚጠጉ የፓርቲው አባላት ድምፅ በሰጡበት ውድድር 86 በመቶ የሚሆነውን ድምፅ በማግኘት ማሸነፋቸውን ሲቢሲ ዘግቧል። የጠቅላይ ሚኒስትርነት ኃላፊነታቸውም በካናዳ ጠቅላይ ገዥ ሜሪ ሳይመን በቅርቡ ይጸድቃል ተብሎ እንደሚጠበቅ በዘገባው ተመላክቷል። ማርክ ካርኒ ካናዳ የረዥም ጊዜ አጋር ከነበረችው አሜሪካ ጋር የንግድ ጦርነት ውስጥ የምትገኘውን ሀገር መሪነት የሚረከቡ ሲሆን በቅርቡም ካናዳ ጠቅላላ ምርጫ ማካሄድ አለባት ተብሏል። ጀስቲን ትሩዶ ከ9 ዓመታት የሥልጣን ቆይታ በኋላ ባለፈው ጥር ወር ሥልጣን እንደሚለቁ ማስታወቃቸው አይዘነጋም።